በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬ ቪዲያችን ደግሞ ዘንላቸው የመጣን አረፍተ ነገር ነው። ባለፈው ሆሄዎችን ወደ ቃል እንዴት እንመሰረታቸዋለን፣ ሆሄዎች ተሰባስበው ቃል እንዴት ይመሰረታሉ የሚለውን ነው ያየን ባለፈው ቪዲዮችን። ዛሬ ደግሞ ቃላት ተሰባስበው እንዴት አረፍተ ነገር ይሰራሉ ወይም ይመሰርታሉ የሚለውን ይሆናል። እነዚህ ከላይ ያስቀመጥናቸው ናቸው። እዚህ ለኛው ቦክስ ውስጥ ያስቀመጥናቸው ምንድን ናቸው? ቃላት ናቸው። ቤተሰብ፣ ውሎ፣ ሰላም፣ እንዴት፣ ተማሪ፣ አለሙ፣ ነህ፣ አደር ምናምን እነዚህ ሁሉ ቃላት ናቸው። እነዚህ ቃላት ደግሞ በአንድ ላይ ተሰባስበው በስርዓት አሬንጅ ሆኖ ተደርድረው ሲጻፉ አረፍተ ነገር ይመሰርቱልናል ማለት ነው። እሱን እስኪ እኔ በጋራ እኔ እና እንዴት ደርድረን አረፍተ ነገር እንደሚሰሩልን እዚህ ጋ ስናይ የመጀመሪያው ቤተሰብ ሰላም ነው። ቤተሰብ ሰላም ነው። ቤተሰብ ሰላም ነው ሲል የተጠቀምናቸው ቃላት ሲል አረፍተ ነገር ለመመስረት ይሄው እዚህ ጋር ቤተሰብ የሚለውን ይህን ወሰድነ ቤተሰብ ብለን ጻፍን። ከዛ ደግሞ ሰላም፣ ሰላም የሚለው ይሄ የሰው ስም ይሆናል፣ ሌላም ይሆናል። ሰላም ቤተሰብ ሰላም ነው። ነው የምትለውን ደግሞ ከዚህ ጋር ወሰድነ ማለት ነው እየራሳቸው ዝርቅርቅሎ ተጽፎ ስናገኛቸው። እንዲህ አረፍተ ነገር የሚመሰርተው አይመስሉም፣ ግን በስርዓት አሬንጅ አድርገን ወይም ደግሞ አስተካክለን ስንጽፋቸው አረፍተ ነገር ይሰሩናል ማለት ነው። ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው ብለን መሰረት ነው ማለት ነው። ሌላኛው ደግሞ አሁንም ሌላ ቃል ስንመሰርት ለምሳሌ ውሎ እንዴት ነበር ብለን ለመጻፍ ብንፈልግ ውሎ እንዴት ነበር ውሎ ውሎ እንዴት ውሎ እንዴት ነበር ውሎ እንዴት ነበር ው ውሎ እንዴት ነበር ልክ እዚህ ጋር እንደ እንዲህ አይነት ትርጉም የላቸውም ነበር። ግን አረንጅ አርገን በስርዓት ጽፈን ስናነባቸው ውሎ እንዴት ነበር የሚል ትርጉም ይሰጠናል ማለት ነው። ውሎ እንዴት ነበር። እሺ፣ ሌላኛው ደግሞ ለምሳሌ ይህን፣ ሀና ብርቱካን ትወዳለች። ሀና ብርቱካን ትወዳለች። እሺ ለምሳሌ ደግሞ ይሄው ሀና የልጅቱ ስም ነው። ይሄ ሀና ሀና ብርቱካን ትወዳለች። ይሄው ሀና ሀና ብርቱካን ብርቱካን ትወዳለች። ይው ሀና የሚለውን እዚህ ወሰድነ፣ ብርቱካን የሚለውን ደግሞ እዚህኛው ወሰድ፣ ትወዳለች የሚለውን ደግሞ ይህን ወሰድን። በአንድ ላይ ይህን አገጣጥመን መስራንት ስንጽፈው ሀና ብርቱካን ትወዳለች። ሀና ብርቱካን ትወዳለች። ይው ሀና ብርቱካን ትወዳለች። እዚህ ጋር ምን ነበሩ? ስብርቅርቅ ወይም ደግሞ የተቀላቀሉ ቃላት ብቻ ነበሩ ማለት ነው። ቃላት ብቻ ነበሩ። እዚህ ግን ብርቱካን እንደምትወድ ሀና ብርቱካን እንደምትወድ ሙሉ መልእክት ያስተላለፈልን ማለት ነው። በስርዓት ስንጽፈው ሀና ብርቱካን ትወዳለች። ልጅቱ ብርቱካን እንደምትወድ ሙሉ መልእክት አስተላለፈልን ማለት ነው። እዚህ ጋ ግን ቃሎች ትወዳለች ብርቱካን ሀና የሚሉት ቃሎች ናቸው እንጂ አሉ ይህንን ሀና ብርቱካን ተወዳለች የሚል በስርዓት የተደረደረ የለም። ምንድን ነው ቃል ስለነበሩ ማለት ነው ይሄኛው ወደ አረፍተ ነገር ስንቀይረው ነው። እሺ፣ ሌላኛው ደግሞ እስኪ አለሙ ጎበዝ ተማሪ ነው። አለሙ ጎበዝ ተማሪ ነው። እስኪ አለሙ አለሙ ጎበዝ ጎበዝ ተማሪ ነው። ይኸው እነዚህም ልክ እያቅጣጫቸው ነበር። አለሙ ጎበዝ፣ አለሙ ጎበዝ ተማሪ ነው። ይህን ስንጽፈው በስርዓት ምን ሆኗል ማለት ነው። አለሙ ጎበዝ ተማሪ ነው አለሙ ጎበዝ ተማሪ ነው። አለሙ ጎበዝ ተማሪ ነው። ልጁ ጎበዝ ተማሪ እንደሆነ ሙሉ መልእክት አስተላልፎልናል ማለት ነው። ልጁ ጎበዝ ተማሪ እንደሆነ አስተላልፎልናል። እዚህ ጋር ግን ስናይ ምንም ልጁ ጎበዝ ተማሪ ይሁን ምን ይሁን የሚያስተላልፍ ነገር የለም፣ ብቻ ተማሪ፣ አለሙ፣ ጎበዝ የሚሉት ቃሎች በየራሳቸው ያሉትን ቃሎች አሰባስበን ልክ ትናንትና ሆሂያትን አሰባስበን ቃል እንደመሰረት ነው፣ ቃላትን አሰባስበን ደግሞ አረፍተ ነገር ስንመሰርትበት አለሙ ጎበዝ ተማሪ ነው። አለሙ የሚለው አንድ ስም ወይም አንድ ቃል ነው። ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው ልክ እንደዛው ማለት ነው። አለሙ ጎበዝ ተማሪ ነው ይሆናል ማለት ነው። ሌላኛው ደግሞ እንዴት አደርህ? እደውላለሁ። እሺ ይሄ እያንዳንዳቸውን ቃሎች እንዴት እንዳሰባሰብናቸው እኔ እንዴት እንዴት የሚለውም ከዚህ ጋር ወሰድነ። እንዴት አደርህ፣ እንዴት አደርህ፣ እንዴት አደርህ እደውላለሁ ለምሳሌ በስልክ እያወሩ ሊሆን ይችላል። ስራ ላይ ቢዚ ሆኖ ሊሆን ይችላል። እያወሩ ሳለ በኋላ እደውላለሁ የሚል መልእክት አለው። እንዴት አደር እደውላለሁ፣ እደውልላለሁ እንዴት አደርህ የሚል መልእክት አስተላልፎልናል ማለት ነው። እንዴት አደር እደውላለሁ። ለምሳሌ ስልክ እያወራ ነው እያለ ወይም ደግሞ የሆነ ስራ ላይ ሳለን ሰው ስልክ ቢደውልብን ምን እንለዋለን? እንዴት አደርህ እደውላለሁ ልንለው እንችላለን ማለት ነው። ይህን ቃላት ይህን አረፍተ ነገር ለመስራት እነዚህን ቃሎች አሰባስበን እንጠቀማለን ማለት ነው። በዋነኝነት እዚህ ላይ የምንረዳው ቃላት ተሰባስበው እንዴት አረፍተ ነገር መስራት እንደምንችል ነው ሊያሳየን የሚችል በዋነኝነት ቃላት አረፍተ ነገር ምስረታ ማለት ነው። እንዴት አደር እደውላለሁ። ሌለኛው ደግሞ በዋት ሳፕ እደውላለሁ በዋትሳፕ እደውላለሁ። ለምሳሌ አንድ ጓደኛችን በቀጥታ ስልክ ደውሎልን ሊሆን ይችላል። አልያ ደግሞ በሆነ እሱ የሚጠቀመው አማራጭ ደውሎልን እኛ የዛኔ አለመቸን ብሎ ልጁን በኋላ ደውል ለማለት ወይም ደግሞ በኋላ አገኛለሁ ለማለት በዋትሳፕ እደውላለሁ እንለዋለን ማለት ነው። በዋትሳፕ እደውላለሁ። እሺ፣ ሌላኛው ደግሞ አላሙ እንዴት አደርህ? አላሙ እንዴት አደርህ? ይህም በተመሳሳይ ማለት ነው። ይህም በተመሳሳይ ይህም ሁሉ ቃል ስንመሰርት የላየትም አላመጣ ነው ማለት ነው። እዚህ ውስጥ ያሉ ቃላትን እያሰባስበ በስርዓት አሬንጅ አድርገን ስንጽፋቸው ይህን አረፍተ ነገር ይሰጡናል ማለት ነው። ይህ አረፍተ ነገር ምን ይሉናል ይሰጡናል አለሙ እንዴት አደር ለምሳሌ እነዚህ አለሙ እንዴት አደር የሚሉትን ቃላቶች ወደ አረፍተ ነገር ለመለወጥ ወይም ደግሞ ለመቀየር ከየት ከየት እንዳሰባሰብ ናቸው እ ው አለሙ እንዴት አለሙ እንዴት አደር አለሙ እንዴት አደርህ እንዲህ አድርገና ያሰባሰብናቸው ማለት ነው። አለሙ እንዴት አደርህ። እሺ፣ ሌላኛው ደግሞ ሰላም እንዴት ነሽ። ይሄው እዚህ ጋር ሰላም የሚለው ሰላም የሰው ስምም ይሆናል፣ አንዳንዴ ደግሞ የደህንነት መጠየቂያም ይሆናል ማለት ነው። ሰላም ሰላም እንዴት ነሽ ሰላም እንዴት ነሽ? እዚህ ጋር ሰላም የምትባለው ሰው ልትሆን ትችላለች፣ አ ደግሞ ሰላም ያልሆነች ሴት ልትሆን ትችላለች። ሰላም እንዴት ነሽ ስንል የደህንነቷን ሰላም መሆኗን ለመጠየቅ የምንጠቀመዋል ማለት ነው። ሌላኛው ደግሞ ሌላም እዚህ ውስጥ ልክ እንደዚህ እያደረግን ቃላቶች ውስጥ ብዙ አረፍተ ነገርን መመስረት ይቻላል። ለምሳሌ የላ ብንመሰርት ከዚህ ውስጥ ምን ብለን ልንመሰርት እንችላለን? ሰላም ተማሪ ናት ብለን ልንመሰርት እንችላለን ማለት ነው። እሺ ሌላኛው ደግሞ ከዚህ ጋር በዋነኝነት የምንይዘው አረፍተ ነገር እንዴት ይመሰረታል? ቃልስ እንዴት ይመሰረታል? የሚለውን ነው። ቃል ትርጉም ያለው ብቻውን ቆሞ ትርጉም የሚሰጥ ከሆሄ የተለየ ከአረፍተ ነገር ግን ዝቅ ያለ ማለት ነው። አረፍተ ነገር ደግሞ ሙሉ መልእክት ሊያስተላልፍልን የሚችል ወይም ደግሞ ሙሉ ሀሳባችን ሊያስተላልፍልን የሚችል የጽሑፍ አይነት ወይም ደግሞ አረፍተ ነገር ብለን እንጽፋለን ማለት ነው። ለዛሬ ዘንላችሁ የመጣን ይህን ይመስላል። መስላል በሌላ ቪዲዮ እስከምንገናኝ ድረስ ከታች ባለው ስልክ ደውሉልን፣ በኢሞ በዋትሳፕ ለዛሬ ይሄን ይመስላል። መልካም ጊዜ፣ ሰናይ ቆይታ።